ነጠላ መልበስ አይችላችሁም። ማርያም ታክብርልኝ፣ ያሰባችሁት ሁሉ ይሳካ። ይቅርታ ቪዲዮ ቅርና እንብላበት አረፈ ግደለሽም እንዳሰራ እንዴት ናችሁልኝ? እኔ ደህና ነኝ፣ እግዚአብሔር ይመስገን። በመጀመሪያ ሀያ ሺህ ሰብስክራይብ ስለገባው በጣም አመሰግናለሁ። እወዳቸዋለሁ። ይሄው በደጃ አሁን ልመርቃችሁ ድንግል ማርያም ታክብርልኝ፣ ያሰባችሁት ሁሉ ይሳካ። ዛሬ በእርግጥ ሀያ ሁለት ነው ሀያ አንድ ለመምጣት የመቤቴ ቀን አልተመቸንም እና ዛሬ መጥቼ ብሎግ ስላላችሁ ብያለሁ። ቆንጆ ብሎግ ነው፣ እስከ መጨረሻው ተከታተሉ። ሰብስክራይብ ያረጋችሁ አሁንም እንዳይረሳ በጣም አመሰግናለሁ። ሰላም፣ እንዴት ናችሁ? እንዴት አደራችሁ? ዛሬ እንግዲህ ስውሯ ማርያም ለመሄድ እየተዘጋጀን ነው። ቆንጆ ሎ አብረን ከኔ ጋር እንውላለን። ደግሞ ከሳዱር ከናሆሜ ጋር ነው የምንሄደው። እዚህ ጋር እንግዲህ ልብሳችንን ለበስን። ሙሉ ቪዲዮ ልቀርጽላችሁ ነበር ስነሳ ጀምሬና መብራት ጠፋ፣ ምቀኛ የሆነ መብራት። ከዛ አጋጣሚ እኔ ማርፍዴ ነበር የተነሳሁት። ያ እንግዲህ ለማበስ ልንወጣ ነው ለብርዱ ጋቢያችንን እንደርባለን። ብርድ አልችልም። ከዛ ደግሞ ሁሌም ቦርሳዬ ውስጥ ማጣፋ ዳሴ ማርያም ያዝኩት። ሁላችሁ እንግዲህ ከቤት ስወጣ ይችን የመሰለች የምታምር ፀሐይ አየሁኝ። ለምን ለእናንተ ሳላሳያችሁ ብዬ ቀረስኩላችሁ። ያ ትስኪያታሉን እንግዲህ እንደምታዩት ከቤት ወጥቻለሁ። እንግዲህ አርፍጃለሁ። ስልኬን ሳይለን አድርጌ ተኝቼ ነበር። ከስራ በጣም አምሽቼ ነው የገባሁት ማታ እና ደግሞ ከናሆሜ ጋር ሌሊት ነው እንሄዳለን ተማ ብለን ስልኬን ሳይለን አድርጌ ተኝቼበታለሁ። ብዙ ጊዜ ደውሎ ነበር። እንግዲህ ሳገኘው ምን እንደሚለኝ አብረን እናያለን። እና ደግሞ ሙሉ ብሎግ ሊሰራላችሁ ነበር፣ መብራት አልነበረም። ለዛኖች ብቻ የቀረጽኩላችሁ። እና ደግሞ አስፋልት ዳር እየጠበኩሽ ነው ብሎኛል። ነጠላ መልበስ አይችልም። ነጠላ ደግሞ ለብሰው ወጣ ግዴታ ብየዋለሁ እንግዲህ ምን እንደሚያደርግ አብረን እናየዋለን ትዕግስት ነው ዛሬ ገደለኝ ስንት ሰዓት ሙሉ እንደቆመች ደግሞ ነጠላ ለብሷል ይቅርታ ኧረ ነጠላ ለማ አምሮባል ብታቅር

ሲቀር ደግሞ ራይዳችን መጣና ራይዳችን ውስጥ እየገባን ነው። በአንቺ ምክንያት ነው እያለ እየተቆጣ ነበር፣ ነው ደግሞ ስንጨቃጨቅ ነበር። አንተ በዛ ግባ፣ እኔ በዚህ ነው የምገባው ምናምን እየተባባልን ገባንና ራይዳችን ውስጥ እንግዲህ መንገዳችንን ጀመርን። ሄድና ከሰፈራችን ወጣን አክሎፍ አልኮ ሙዚቃ ደግሞ ደረስን መናኸሪያ። እሱ እየከፈለ ነው። እኔ ወረድኩኝ መኪና አይኖርም ይሆናል እያልኩኝ ፈርቼ ነበር። እንደውም እኔ ድንቀት ብዙ ሰው ካለ እምሄድ ግን እንደደረስን መኪና አገኘን እና ቅጥቅጣችን ውስጥ ገባል። ብዙ ሰው አልነበረም። እንደውም ረጅም ሰዓት ተቀመጥን ውስጥ

እንግዲህ እዚህ ጋር ደግሞ ከአዲስ አበባ ልንውጣ ነው። መኪናውን ገና ነው የተነሳው። አንድ ሰዓት ከምናምን ቁጭ ብለናል። ውስጥ ሰው አልሞላ ብሎ እና የመረቀ ነው ነው ወይ በሰላም እንድረስ እያለ በግዳማኝ በያለ ነው። ደግሞ አኩርፎ ነበር። በሌሊት ነው የተነሳው ነው ሲጠጥቅ እና በጣም እንቅልፋችን መጥቶ ደክሞን ነበር ደግሞ የመረቅ ነው የተለየ ሰው ምርቃት እዚህ ጋር እንግዲህ እንቅልፍ ይበታል ገና ከሆኑ ልተኛ ነው እንግዲህ መንገዳችን እንቀጠልን እዚህ ጋር እጣን እያጨሰ ነበር መንገድ ላይ ደስ የፈራሁት አልቀረም ተኛው በቃ ሙሉ እየያዘብኝ ነበረ እኔ ቀድሜው ተኝቼ አልቻልኩም እና ተኛው በቃ ለጥ አልኩኝ ረጅም ሰዓት በጣም ረጅም ነው መንገዱ፣ እንዳሰብኩት አደለም። እኔ ቅርብ ነው ብዬ ነበር። እዚህ ጋር ሙድ እያዘብኝ ነበር። ይሁት እስኪ መንገዱ ያምር ቤት እንደሚያምር በእግዚአብሔር ስም። መስከረምም ስለሆነ ነው መሰለኝ እህሎቹ ደርሰዋል። ሁሉም ነገር ደስ ይላል። ደግሞ በኋላ ስለ ተዘሩ እህሎች የምነግራችሁ ነገር አለኝ በጣም የሚያስቅ። በጣም ነው የሚያምረው። ደስ ብሎ ነበር እያየን እየቀረጽን ስንሄድ የነበረው። አሁን ደግሞ ስውሯ ማርያም መግቢያ ደርሰናል። መግቢያው ነው። ወደ ውስጥ ፒስታ ነው መንገዱ፣ ከአስፓልት ተገንጥሎ ነው እና እንደሱ ገባ። እግዚአብሔር ይመስገን። እዚህ ጋር ደግሞ አደይ አበባ ነው፣ አያምርም? ደስ በሚል ወቅት ስለሄድን አደይ አበባም ነበር። መንገዱ ፒስታ ስለነበር ለመቅረጽም አይመችም፣ ግን እንደምንም ቀርጸናል። ሻይል ነበር። በጣም ነው የሚያምረው ቦታው። እንግዲህ መንገዳችን እየቀጠልን ነው። ከመንገዱ ውጭ ሁሉም ነገር በጣም ነው የሚያምረው። እዚህ ጋር ደግሞ አባቶች የቤተክርስቲያን ማሰሪያ ከበረከቱ ተካፈሉ እያሉ ነበር። ሁሉም ያለውን ያቅሙን ሰጠ። ይመስለኛል የቅዱስ ሚካኤል ቤተ ክርስቲያን ማሳሪያ ነው። ኔ አያምርም? ቦታ በጣም ነው የሚያምረው። ማሬ ነው ደስ የሚል ጊዜ ነበር። ው አድሬ ደግሞ በተራ ውሱም ተኝቷል ዝቅብኝ ነበር እኔም እዚህ ጋር እየሳኩበት ነበር እየቀረዝኩት እና እግዚአብሔር ይመስገን ስውሯ ማርያም ደርሰናል። ከመኪናችን እየወረድን ነው። በጣም ነው ደስ ያለኝ። ብስማም ከርቀት ሳየው ቤተክርስቲያኑ እንዴት እንደሚያምር ደስ ብሎኝ ነበር። በጣም እጓጓ ነበር ለመምጣት እና ድንግል ማርያም ፈቅዳልን ለደጆ አብቅታናለች። እግዚአብሔር ይመስገን። እዩት እስኪ አያምርም? በጣም ነው የሚያምረው። ማርያም ቤተክርስቲያኑ ከፍ ያለ ቦታ ላይ ነው ያለው፣ ከርቀት ይታያል። በጣም ነው የሚያምረው ሰው እራሱ ብዙ ሰው የጸበል መጸበያ ሰዓት ነበረ እና ሰው ወደ ጸበል ቦታ ሂዶ ነው እንጂ በጣም ብዙ ሰው አለው ውስጥ እና ደስ ብሎናል። በሰላም ደርሰናል፣ እግዚአብሔር ይመስገን። እንግዲህ እናንተንም ለደጇ ታብቃችሁ፣ ስለታችሁን ትስማችሁ እያለን ወደ ውስጥ እንከባለን። እዚህ ጋር እንግዲህ ያወራን ነበር። በጣም ደስ ብሎናል። እኔም ሳዶሩም እንመኝ ነበር ለረጅም ጊዜ እንሄድ እያልን አንተ ፈቅዶልን ተፈቅዶልን ደጇን ረግጠናል። አብረን ገብተን ደግሞ ውስጥ ያለውን ነገር እናያለን። ሁሉም ነገር በጣም ነው የሚያምረው። በጣም እንግዲህ እየገባ ነው። ጸበልተኞች ናቸው እነኚህ ሁሉ ሰዎች እዛው ነው የሚኖሩት የሚኖሩት በቃ ለጸበል የሚመጡ ሰዎች ናቸውና ከዚህ ጀምሮ ደግሞ ጫማ ተውልቆ ነው የሚገባው። ጫማ፣ ካልሲ፣ ጥፍር ቀለም ምንም አይቻልም። እዚህ ጋር አውልቆ አሁን የገባ ተለያይተን ነበር። የሴትና የወንድ መቀመጫ ይለያይ ነበር። እዚህ ጋር ደግሞ ጸሎታችንን አደረግን ገባን። እኔ በሴቶች መቀመጫ፣ እሱ ደግሞ በወንዶች ጋር ተለያየን። እዚህ ጋር በጣም ነው ደስ የሚለው፣ ሰላም አለው እንዴት ወይ! ላስረዳችሁ ብቻ ሄዳችሁ ለማየት ያብቃችሁ። ያላያችሁ ሰዎች ለደጃ ታብቃችሁ። በጣም ነው ደስ የሚለው። የሆነ የውስጥ ምንድን ነው የሚባለው? የውስጥ እርካት አለው ቦታው። ቁጭ ስትሉ መንፈሳችሁ ነው የሚታደሰው እዛ ውስጥ። እና ደስ ብሎኝ ነበር፣ ጊዜ ኑረን እዛው አድረን ሁለት ምናምን ብንመጣ ደስ ይለኝ ነበር፣ ግን ስራ ስለነበረብን ደርሰው መልስ ነው ሄድ ነው ሁሉም ሰው ደግሞ ደስ ይላል። እስኪ አሁን ደግሞ ልመርቃቸው፣ አሜን በሉ። ድንግል ማርያም ያሰባችሁትን ታሳካላችሁ የጸለያችሁትን ጸሎት ሁሉ ታደርስላችሁ ከመጥፎ ውጭ ከእዛ እዚህ ጋር ደግሞ ናሆም ወጥቶ እየጠበቀኝ ነው እና እኔ ቆይቼበት በጣም ደስ ይላል እና ረጅም ሰዓት ተቀመጥኩኝ ውስጥ በጣም ቆይቼበታለሁ። ሲጠብቅ ሲጠብቅ ነበረ ወጣኝ እና ጫማችን ቦርሳችን ውጪ ነበር ጫማዬን አድርጌ አሁን ደግሞ ጸበል የሚሰጥበት ቦታ እንሄዳለን ጸበል እንጠጣለን ይሄ ነው የጸበል የሚሰጥበት ቦታ እና በጣም ብዙ የጸበል እቃ ነው ያለ ሰው ገና ነው እዚህ ጋር ስድስት ሰዓት ሰባት ሰዓት አካባቢ ሆኗል ግን ሰው ገና ጸበል እየተቀበለ ነበር። በጣም ብዙ ሰው ነበር። እዚህ ብቻ አይደለም፣ ወደታችን በጣም ብዙ ሰው አለ እና እኛ ደግሞ አጋጣሚ የጸበል መጠጫ የሚሆን ነገር አላዝንም ነበር። እንግዲህ ሰው ደግ ነው፣ ቤተ ክርስቲያን የሚሄድ ሰው ተሰጠን እና እዚህ ጋር ሰው ጠይቀን እንቀበላለን ምንጠጣ ብቶታች ነው። ቤት እዛታች ነው። የጸበል መጸበያ ቦታው እና ሰው ታች ነው ያለው። ሰዓቱ የዛ ስለነበር በጣም ብዙ ሰው አለ፣ ይታያችኋል። እኛ ደግሞ አልሄድንም ነበረ ወደ ውስጥ እና ላይሆነን በቻልነው አቅም ለመቅረጽ ሞክረናል። በጣም ብዙ ሰው አለ። ጸበላችንን እንጠጣለን። የጸበል መጠጫ ከሰው ተቀብለን ነው። ነፋስ ነበረ ኃይለኛ ነፋስ እና እዚች ጋ ቁጭ ብለን ጸበላችንን እንጠጣለን። ብዙ መጠጣት ነበረብን ግን እንዳካሄዳችን በአስር ሌትር ምናምን እኔ ናሆሜ እኔ ጨርሼ ናሆሜ ደግሞ ተቀበለ። ከዛ እሱም እየጠጣ ነው ጸበሉ። ጎበዝ ነው፣ እያያችሁት ነው። እንደሚታየው ቀልደኛ አይደለም፣ ሃይማኖቱ ላይ በጣም ጠንካራ ነውና እንግዲህ ጸበል ባንጸበልም የተረፈችዋን እንደዚህ ተረጭተን ድጋሚ ስንሄድ ግን እግዚአብሔር ፈቅዶልን ሁለት ሶስት ቀን ከቆየን ተጸብለን በስርዓት እንመጣለን። ከዛ እዚህ ጋር ደግሞ የተቀበልነውን መጠጫ ለልጁ እየመለሰ ነው። እዛን አሁን እንግዲህ እየወጣን ነው። ከዛ ምስለ ስዕል ይገልጻል። ቤተ ክርስቲያኑ ግን ሂዶ ሄዶ አይልም። ማርያምን እንዴት ደስ እንደሚል ያለው ሰላም የሆነ ጸጥ ያለ እንዴ እንዴት ብዬ ልንገራችሁ? እራሳችሁ ነው የምታዳምጡበት። እግዚአብሔር ይመስገን እና እዚህ ጋር በጣም በቃ እየሄድን ነው። ተመልሰን ስራ ስለምንገባ በጊዜ መመለስ ነበረብን። እዚህ ጋር ደግሞ ስውሯ ማርያም የሚል የእጅ ጌጥ እየገዛን ነው። በጣም ነው የሚያምረው እና ናሆሜ ለእህቶቹ ለወንድሞቹም እየገዛ ነበረ። በጣም ነው የሚያምረው ስውሯ ማርያም የሚል ጽሑፍ አለበት እና ማለት ነው የገዛነው ስድስት ሰባት ቤተሰቦች እዚህ ጋር አንድ አይነት ሆነልን። በቃ ሄድናው፣ መኪና ውስጥ ልንገባ ነው። ቅርቅር ይላል ግን ደስ አይልም ስትሄዱ እውነት። እና ገባን መኪናችን ውስጥ የአዲስ አበባ መኪና አገኘን። ቤተ ክርስቲያን ቆይታችንን እንዳያችሁ ሲሆን አሁን ደግሞ ወደ አዲስ አበባ ልንመለስ ለመለስ መኪና ውስጥ ነን። መንገድ ላይ ስንመለስ የሚያጋጥመንን ደግሞ ተከታተሉ። ይህ ደግሞ አንዱ ምስለ ስዕል የሹፌሩ ነው እና ሁለት ሆነልን እያልን ነበር በጣም ደስ ብሎን ነበር እና እዚህ ጋር እኔ ነው የሚበልጠው እኔ ነው የሚበልጠው እያልን ነበር። ከዛ ተመለስን፣ ጉዟችንን ቀጠልን። እና የተዘራው ናሆሜ አያውቅም እህል በቃ የተዘራ ነገር አያውቅም። እና ምንድን ነው እየተባባልን ነበር። እኔ ብነግረውም አላምን ብሎ ሌላ ሰው ጠይቆ አረጋግጧል። እና እዚህ አካባቢ የምትኖር ሰዎች ታድላቸዋል። እለት ቤተክርስቲያኗ ቅርብናት ሁሌም መሄድ ይችላሉ ሌ መባረክ ይችላሉ። እዛ ሰላማዊ ስፍራ ሄዶ መጸለይ ይችላሉ እና ያልመጣችሁ ደግሞ ለመምጣት ያብቃችሁ ድንግል ማርያም ትፍቀድላችሁ። እና ይህም ስንመልስ ደግሞ መንገዳችን ይህንን ይመስላል። ይህንን ገብስ ነው እንግዲህ ገብስ ነው ብለው ነ ለምን ብለው ሰው ጠይቆ ገብስ ነው ተብሏል። ከዛ ደግሞ አታውቅም እያለ እኔን እንትን ሲል ነበረ። ብቻ አሸንፋለሁ እና እያልን እያልን እንግዲህ መንገዳችንን እየቀጠልን ነው። እዚህ ጋር ደግሞ ሰንዳፋ ደርሰናል። መልካም መንገድ ይላል። ንግህ ሰንዳፋ፣ ልጆች አላችሁ ወይ? እንዴት ናችሁ እያልን ጉዟችንን ቀጠልን። እዚህ ደግሞ በጣም ኃይለኛ ዝናብ ዘንቦ ነበር እና ጎርፍ ሁሉ ሆኗል። እኔ ሁሉ ጉዳ ላይም ለጥ ብዬላችኋል። ይህ ሁሉ ዝናብ ሲዘንብ ምንም አልሰማውም። እና ደግሞ የገረመኝን እስኪ አንድ ጥያቄ የዚህ አካባቢ ልጆች ካላችሁ አንድ ጥያቄ ልጠይቃችሁ። የመስቀል ደመራ የተሰራበት እና የቀሩ እንጨቶች አሉ፣ መስቀል ተሰርቶባቸው እዛው ደመራው የነደደበት ቦታ ለምንድን ነው እሱ የሚቀራው? ግራ ስለገባኝ ነው የምጠይቃችሁ። የምታውቁ ካላችሁ ንገሩኝ። እዚጋ ደግሞ ቤት ዝናብ ይሁን ነፋስ ይሁን ያፈረሰው አናውቅም፣ ውድቅ ብሏል። እና እያያችሁት ነዋ የደመራው እንጨት መስቀሉ አለ ነግር እና እንግዲህ የምታውቁ ካላችሁ የዚህ አካባቢ ልጆች ንገሩኝ ኮመንት ላይ እንግዲህ ይህን ነው። በጣም ረጅም መንገድ ነበር። እኔ ግን ተኝቻለሁ፣ ብዙን ሰዓት ተኝቻለሁ። ነጠ ብያለው። እዚጋ ደግሞ ፍተሻ ነበረ እና በጣም ማአት መኪናው ተሰልፎ ረጅም ሰዓት ቁመናል። ከሰላሳ ከአርባ ደቂቃ በላይ ቁመናል። ተራችን ለፊታችን ያለችው አባጃጅ ጊዮርጊስ አባቴ ይላል ጽሁፉ። ና ጊዮርጊስ ይጠብቃችሁ እያልኩ እየፈረኳቸው መንገዳችንን እንቀጥላለን። ውላት ተብያለሁ እኔ ረጅሙ ሳት ተኝቼ ነው ያሳለፉት። በእርግጥ እኔ ብቻ አይደለሁም፣ ከኋላ ያሉትም ሰዎች ተኝተዋል። ለምን እኔ ብቻ ወቅሳለሁ? በጣም ረጅምና ድካሜ መንገድ ነበር። በዛ ላይ ደግሞ ምግብ አልበላን፣ ግን ጸበል ጠተናል። ጸበሉ ግን በጣም ነው ያበረታን። ምክንያቱም እንትን ይል ነበረ፣ ጨጓራውን ያሞ ነበረ። አሁን ሳዶር ምግብ ካልበላ ግን ጸበል ስለጠጣ ምንም ሳንሆን ነው የደረስነው። እግዚአብሔር ይመስገን። እንግዲህ አሁን ደግሞ እያልን እያልን ጣፎ ሲሲዲ ገብተናል። እና በጣም የሀብታም ሰፈር ነው ሲለኝ ነበር። ብዙ አርቲስቶች ይኖርበታል ቴዲ አፍሮ ምናምን እያለ ሳዶር እየነገረኝ ነበር። ደስ የሚል ቦታ ነው፣ በጣም ያምራል። ና የቻ አላቅም ነበረ፣ ለመጀመሪያ ጊዜ ነው ሳየው። እና በጣም ደስ ብሎኛል። ደግሞ ኢሬቻ ስለደረሰ ዝግጅቱን በዛው ልክ ነበረ ደስ ይላል በጣም እና ሲሲቲ እንግዲህ ይህንን ይመስላል እንግዲህ መንገድ ተዘጋግቶ ከምንጠብቅ ብለን ቅርብ ስለሆነ በእግራችን ይሄድም ምንም ምግብ አልበላንም ጸበል እንደጠጣን

ገመና ማርያም ቤተክርስቲያን ደርሰናል። ደመራ ያከበር ነው ነበረ እና እየደረስን ነው ወደ ሰፈራችን ደስ እያለን ነው። እዚጋ ደግሞ ሰፈር እያስተዋወቀ ነበረ እና እንግዲህ እግዚአብሔር ይመስገን ተመልሰን ሰፈራችን እየደረስን ነው። በጣም ነበር የሚያምረው። የአዲስ ዓመት ድባቡም አለ፣ ኢሬቻም አለ። ከዛ ደርሰን ከመኪናችን ወረድን። አረ ቪዲዮ ቅርና እንብላበት። አረ ተግደለሽም በላ ነው በተመጨረሻ እንጋባ እንዳንተ አይደለሁም ጋር ደግሞ እንደምበላ ሳስበው ነው መሰለኝ የረሃብ ስሜት ተሰማኝና፣ እንደዚህ ዳንስ ይሻለው እንግዲህ። ምግባችንን አዘን እስኪ ደርስ ታጥቤ ቁጭ ብዬ ጠበኩኝ ነበር። ገና እንዳዘዝ ነው እጅ ነው የታጠብኩኝ። እና ይኸው መጀመሪያ ኮካና አምቦው መጥቷል። የሚበላ ነው የምፈልገው፣ መጀመሪያ ምግቡን አምጪልኝ እያለ ነው። በጣም ርቦት ነበር እንግዲህ የፎከረ ነው የውበቃል የደበድበኝ ነው እና ጠብቀን እዚህ ጋር ምግባችን መጣ። እኔ እንደሱ ክፉ አይደለውም። አያቸው አይደል የምጋብዘው ምግብ እሱ ሽሮና ፍርፍር ነው ሁሌ የሚጋብዘኝ። እኔ ግን ይህንን የመሰለ ምግብ ጋብዣው ጥግብ በብለን በልተን ስኪ አምርም እንግዲህ የራባችንን ነው የተበቀል ነው በደንብ ጥግብ እስክንል ድረስ በላን። አጉርፌ ነበር ረሃቡ ነው። እዩ ደግሞ አዋዜ ቢመጣለት ዳጣም ጨምሩልኝ ብሎ ልጁ። እኔ እኮ ለምንድን ነው እንደዚህ ሰው መቃጠል የሚፈልገው? አይታችኋል እንግዲህ ችፕስ በዳጣ ሲበላ። ይህ እኮ ጤነኝነት አይደለም ልጁ። ይሄ ሲሆን ስጋ ነው ቤት እንግዲህ እንደዚህ የተጎራረስን በላን። ተበቀል ነው አይገልጻውም። በደንብ ላይ በላ ነው። ስራ ስለምንገባ ደግሞ ከዚህ ወጥተን በላን እና ይህንን ይመስላል ምግባችን ደግሞ ሲጣፍጥ እና ጉርሳችሁ እንዴት እንግዲህ ይህንን የመሰለ ምግብ በልተን ጨርሰናል።